መርቢ እንዳልወጋሽ አትቼውም ቃስ ብለሽ አስታማሚ አለኝ እና በጣም ሽግር በቃ ደርሶብኛል። ዘመድ ያለ ወገን የለኝ። ወንድሞችን፣ እህቶችን አምስት በተዘብ ጨርሼ እኔ ብቻን ይቀት አንስቶም ይቀብረኛል። ታለ እናንተ ታለ መንግስት በጋል እየተረዳው ማንም ዘመድ እየተጠቆቆ በማንን እኔን የሚገድፍ የለም ነበረ። የሚያግዞት ቤተሰብ የለውትም ማለት ነው። ምንም የሚያግዝ ቤተሰብ የለም። ግማሾችም አልቀዋል። የእናት ወገን የለ፣ የምን የለ። በሽታ ጤና በኋላ የማንንም ልብስ እያጠኩ የማንንም ምንትን የውታዋለ። እጄ በማንም ልብስ ነው ተጠምሶ ማዞሪያሊዝም እንጀራ ጋግሬ ያበላ ቤቱ ውስጡም ቢታይ ቴሌቪዥን የለኝ ወፍ የለኝ ፍሪጅ የለኝ፣ አንድ ቃ የለም። ገብታችሁ አይታችሁ በዝም ትረዳላችሁ። አንድ ወንድሜ ማንማ ከአምቦ እችን አስር ሺ ብር ለአንዴት ለተቸገሩ እናት አድርስልኝ ብሎ ነው እችን አስር ሺ ብር እዚሁ የመረቁትማ እዚያ ሂድ ይስጥልኝ ሚሄድ ና ይስጠው። አገራችን ሰላም ይሆን፣ ሁሉ ይረጋጋ፣ አሜን። ድህና ያደርጋው እርሜ ጤና ይስጣው፣ አሜን። ወልዶም እንደው በልጆቹ ረፍት ይስጣው። እርሜ ጤናቸው ይስጣቸው፣ ያቆያቸው፣ አቆያቸው። አገራችንም ሰላም ያድርጋው። እየመጡ ይጎበኙን። እናንተንም ያቁማችሁ፣ ሾሃ ይውጋችሁ። ያልወለዳችሁም እንደወለዱ የልጅ አበባ ያሳያችሁ፣ አበባ ሰርጋችሁ። እነልፋ አሙሉ ጤናችሁን ይስጣችሁ። ብትኖሩና ይሃን ሁሉ ያለዛ ማን ያየኛል? ማን ይገድፈኛል? ይህም የጠራይ ልጅ እርሜ ጤናውን ይስጣው። ሚስኪና የአገር ልጅ ስለሆነ አዘንተኛ ስለሆንኩኝ ስለሚያቅለው እንደዚህ የሚሯሯጠው እርጦ መጥቶት የጠራይ ምንድን ነው? እየተንቀጠቀኩ ነው የመጣሁት። እዝጊሄር ይስጠለኝ፣ እዝጋሄር ያክብረለኝ። እርሜ ጤና ይስጠለኝ። እዝጊሄር ያክብራችሁ፣ እዝጋሄር ያቆያችሁ። እሜ ጤና ይስጣችሁ። ሌላ ምንም መላው ነገር የለኝ። መንጋዴን ቀኝ አርገለን። አሜን። አዎ ከይሩን ነገር ይሻላችሁ። ሁላችሁንም ደህና አርጋችሁ ያው ውጮቹንም ይጠብቀለን። እርሜ ጤና